አክሰስ ማድረግ አልችልም። አክሰስ ማድረግ ከቻልሽ በሌላ ስልክ እስቲ የምናወራውን ቴክስት እስቲ ያወራ። አይ ለነገሩ የኔም ፌስቡኬ የኔም ጠፍቷል። አሁን አዲስ ፌስቡክ ያወጣሁት የሆነ ሰዓት ላይ አገር ጣል አልነበርኩም እና ጠፍቶብኝ ነበረ። እሺ እሺ፣ ምንድን ነው ልልሽ የነበረው? አሁን ስንት አመትሽ ገባ ማለት ነው?

እድሜ የምትበልጠኝ ሴት አትራክት ታደርገኛለች እስቲል ነው ማለት ነው። የሆነች ደስ የምትል ልጅ እንደውም ፎቶዋን ፖስት አድርገ ይችን ልጅ ና የሆነ ፕሮቴስታንት ናት ቸርች ግቢ ውስጥ ምናምን ነው ትዝ ይልካል። ከዛ በቃ የሆነ በጣም ነበረ በእሷ ነበር ሞርም ማቀኬ ነበረ። እሺ አሁን እንዴት ገባሽ ጆሲ? እንዴት ነ እንዴት አሁን እኔ ጋር እንዴት ለምን እንዴት ልገቢ ቻልሽ? እንዴት ትዝ አልኩሽ? ኖ ላይክ ፎሎ አደረግክ ነበር በዛኛው አካውንቴ። ይሄ የስራ አካውንቴ ነው አሁን ያው የውበት ሳሎን ከፍቻለሁ እና ይሄ የስራ አካውንቴ ነው። በዛኛው ግን በራሴ ፐርሰናል አካውንቴ ላይ ግን ፎሎ አደርጋለሁ እና ላይቭ ላይ ሰው አጠገብሽ ያለ መሰለኝ እኮ አሁን አሁን፣ ፋሚሊ ጋር ለማግባት እቅድ የለሽም? ቦይፍሬንድ የለሽም? ውጪ ታስወጣኝ ነው? ውጪ ላስወጣኝ ሳይሆን ጥያቄ ነው። አዋይ ፕላን አለኝ ቦይፍሬንድ ካለሽ ከሆነ ጋር ተግቡ ብያለሁ። አዎ ያው ስለማውቅህ ሰላም ለማለት ነው። ምታውቂኝ ከሆነ ደግሞ ክፍት አፍ እንደሆንኩኝ ምታውቂያለሽ አይደል? አሁን ማውራት ቅድም ያወራሁት ነገር ባለቤትሽን አይደብሮም ወይ ቦይፍሬንድሽን፣ አንቺ ተቀጣጠረ እንደነበር ስልሽ ቦይፍሬንድ ካለሽ መግባት የለብሽ እኔ አሁን ዝም ብዬ የማወራ ሰው ነኝማ። እውነት ደግሞ ማወራ ሰው ነው፣ የሚደብቅ ሰው አይደለሁም። ያጋጠመኝን የሆነውን ስለማወራ እንደዚህ ነው ስል አይደብሩም። በመጀመሪያ ደረጃ አልተቀጣጠምም? ሲቀጥል ደግሞ ማ ውስጣለ ከመጀመሪያ ማርያም፣ አልተጣጠርም አንቺ። ኢየሱስ ክርስቶስን ከሰቀሉት ጎን ነሽ አንቺ። ውጭ አንተ ማርያምን ብላ ትዋሻለች። አንዳንዴ ካፈርኩ አይመልሰኝ እቺ። እኔ ድሮ ፌስቡክ የጠፋ እንጂ ማርያም እንትላለች ደግሞ ትዝ አትይኝም ነበረ። ኢቨን የምናወራው ነገር ትዝ ያለኝ ያወራነው ነገር ትዝ ስለሚለኝ ነው። ኢቨን ፕሮፋይል ፒክቸርሽን እነግርሻለሁ። አረንጓዴ ቀሚስ አድርገሽ ጡትሽ የሚታይበት ነበረ። ጥሩ መልስ። ታዲያ ያንን እያወቅሽ ነው የምታስመስይው። እኔ አላስመሰልኩም። እውነት ስለ ሀቅ ምን አስመስዬ ነው ባለፈው ምን አውርተን ነበር ምሳ ትቀብዥኛለሽ ብለኸኝ ነበር እሺ ብዬ ነበር ጻፊልኝ ቴሌግራም ላይ አልከኝ እሺ አልኩክ ከዛ ቁጥርህ የለም ቴሌግራም ሊንክ ብቻ ነበረ የነበረው እሱም ደግሞ ጠፍቷል ስልኬ ሲጠፋ ከዛ በቃ ዝም አልኩክ። ይህ ማስመሰል ነው እንዴ ታዲያ ናቱ? ከዛስ? ከዛማ በቃ ተጠፋፋን። ከዛስ? ከዛ አሁን ላክል። ይሄ ምሳ ለሁሉም ነው ማለት ነው ትላለች ለሁሉም ነው። እኔ ለሕዝብ ነኝ ግን ከሕዝብ መሀል የተወሰኑት ናቸው የሚያገኙ። እኔና አንቺ ፈረስት እንዴት ነው የተገናኘ ነው ሚስጥር፣ ፈረስት እንዴት ነው የተገናኘ ነው ከኔ ጋ አስበንበት። አይደለም እኮ አላውቀሽም ነበር ጭራሽ ለመጀመሪያ ቀን ያየውክ የተገናኘ ነው። እኔ ከዛ እንደመጣው አካባቢ የሆነ ቤት ከሆነ ሰው ጋር አኳ አታውቀኝም ነበር። ትክክል ሰው ጋ ነበር እኔም ከሰዎች ጋር ነበርኩ ከዛ ሰላሳ ሺህ ምናምን ፎሎር ነበርክ ያኔ፣ ይመስለኛል እንደዚህ ልጅ እኳ አታውቂውም ምናምን ተብሎ መተክ፣ በጣም ሪስፔክት ባለው መንገድ መተህ አውርተህን ምናምን ተመልሰ በቃ በዛ መንገድ ነው ያወኩክ። ምነው ከዛ በኋላ ታይተን እናውቃለን? አናቅም። ተገናኝተንም አናቅም። ለመጀመሪያም ለመጨረሻም ጊዜ አየሽኝ ያንቀን ነው። እዛ ቤት ነው። ትክክል። ስንት ጊዜ ሆነው? ስምንት ወር ምናምን፣ ስምንት ዘጠኝ ወር። አይ ነው፣ እርግጠኛ እርግጠኛ ነው። አንድ አመት ሆነ ሊሆኑ ይችላል። ልክ ነህ። ከዛ እንደመጣው ነው አላልሽም። ከመጣስ እንዴ አ አመት አመት አልሆነኝማ እኔ አመት ሆነኝ እንዴ? አ ሊሆን ይችላል። ልክ ነህ። ምን ተፈጥሮ ነው ምንም ዛሬ እውነት መውራት ፈልጌ ነው። ልክ ነህ ሊሆን ይችላል። ታዲያ ለመጀመሪያም ለመጨረሻም ጊዜ እኔ በአንድ ቀን ውስጥ ሳታውቂኝ ካየሽኝ ያኔ ለእኔ ሞር ሪስፔክት ሊኖረች ነው የሚገባው። ታዲያ ምን አደረኩ? ቆይ ለጨርሰው። ያኔ አታቅኝም ነበር። አጠገብሽ ያሉ ሰዎች ናቸው ያስታወቁን በአሪፍ ወይ ስላወራኋችሁ አንቺን አላወራሁሽም እርግጠኛ እነሱን ሰወራ አይተሽ ነው ለእነሱ ካለኝ ሪስፔክት የተነሳ እነሱም አያውቁኝም ነበረ ሚዲያላይ ነው ስልሽ እንደ ሌላው ወይ ፌመስ ነኝ ብዬ ስላልተንጠባረርኩ ምናምን ምናምን ኦራክት ስላላረግኩም ብቻ የሆነ ነገር መችቶች ነው ፎሎ የተደራረግ ነው ከዛ በኋላ አይ ከዛ በኋላ ፎሎ የተደራረግ ነው እኔ ቤት ልካሄድልኝ እኔ ቤት አወራንና በዛም ክረንፎል የተደራረግ ነው። እዛ ለአወራ ከፈልጋለሁ ምናምን ብዬክ አውርቼክ ነበር ታስታውሳለን ም የደበረኝ ሰዓት ነበር ያ። ከዛም በኋላ ባወራሽኝ ወይ ስታወሪኝ ደግሞ ሞር እኔ አንደርስታንድ ማድረግ ሰው ነበርኩ፣ ለመርዳት ዝግጁ ነበርኩ ላለሽበት ኮንዲሽን። በጣም ትክክል ያንን ሰው ነው ቀጠሮ ቀጥረሽ የቀጣሽ፣ እና ጊልቲ ስሜት አልተሰማሽም? ምንም አልቀጣው ክም ባይዘው ወይ መቅጣት እኮ አይደለም፣ ያ በሰዓቱ ስላልተመቻቸ ነው። አልኮኮኮ በቃ እናንተ ያወራንበት መንገድ ስልክ ተቀባብለንም አይደለም። በቴሌግራም ዩዘር ኔም ነበር ያወራ ነው። ስልክ ደውዬ አንቺን አበርትችሽ አላቅም፣ በነገርሽኝ ጉዳይ አልደወልክም። አልተደዋወልንም። ሞንዬ፣ እርግጠኛ ነሽ? ኦፍኮርስ፣ አልተደዋወልንም። በቴሌግራም ነው ቮይስ የተደራረግ ነው። እኔ ቮይስ ያደረግኩት ደውዬ ልሻለሁ። ደውዬ አናግረሽ አውቃለሁ እና ስልክህን፣ ሞን፣ አይ አልደወለሁም። ደውዬ አናግረሽ አውቃለሁ። ልትሄጂ ድጋሚ ልትሄጂ ስትይ ሞን፣ እኔ እንደውለህ እንደዚህ ነገር ልረሳ አልችልማ። ምክንያቱም ንገርኝሽ፣ ይቅርታ እኔ ኮንታክት ላይ ግን የነበረው በናትናኤል ያለው ያልነው ዩዘርኔም ነው። በዩዘርኔም ያወራ ነው እንጂ እንትን አላለ እንደዚህ በስልክ አላወራ ነው። ስንት ቤት ነበር ስልክሽ? ሰላሳ ምናምን ካልደወል ስልክሽ እናውቃለሁ። እኔ ስልኬን ሰጥቼ ካሉ እና ካልደወልኩበት ታደምን እንዴት አንተ ዩዘር ሌላ ኮሜንት እንዳሰጭ ተው፣ እንዳታረጓት፣ ዝንብዬ እኔ አንቺን አደለም። ካገኘት ጋር የምጋደሙ እየነገረችሽ ነው እውነቱን፣ እዚ ጋ አብሮ እንዴት እንደተዋወቅን እንዴት እንደተገናኘን እየነገር እየተናገርኩ ነው። እዚህ ጋር የምሬ ነው ዶሪ የምትበይ ብሎ ካረገሻለሁ፣ አትጨማለቂ። ኤኒዌይስ፣ ንቀት ስለመሰለኝ ነው አሁን ልክ ያናገርኩት። ቆይ ቆይ፣ ካጠፋው ይቅርታሽ። ግን እንደዛ ሳይሆን ይቅርታ እንድትኝ አይደለም። ይቅርታ የምጠይቀህ ለምን እንደሆነ ታውቃለህ? ቆይ ቆይ ቆይ፣ ስሚ፣ ያጠፋሽን ጥፋት ካወቅሽ እኔ እስክልክልሽ መጠበቅ የለብሽም ነበር። ራስሽ መተሽ ማናገር ነበረብሽ። አሁን እኔ ጀስት ስላወቅኩብሽ ስለነገርኩሽ ነው እያልሽ ያለሽ። ስላወቅብኝ አይደለም ወይ እኔ ናንተን እኔ ደግሞ ከሰዎች ጋር ሰዎች ጥፋት ቢኖርባቸውም እስከመጨረሻው መጥቼ ነገሬሽ፣ ከዛ በኋላ ነው ላሽምልሽ። ገብቶሻል። አሁን አንቺ ያረግሹ ነገር በተለይ እኔና አንቺ እንደነገርኩሽ አንድ ቀን ብቻ ለተገናኘ ሰው፣ በሪስፔክት ለሚያወራ ሰው ማይደረግ ማይገባ ነገር ነው ወይ ደግሞ አንቺ ለእኔ ከነገርሽኝ አንጻር ወይ ደግሞ እኔና